ሰላም ጤና ይስጥልን። ውድ ያናንያችሁ ተከታታዮች ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሁላችሁም በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ እንግዲህ እንዲህ ፋፈሽ ብዬ እንደምትሆኝ አምሮብኝ ማለት ነው፣ በአዲስ ቪዲዮ ወደ እናንተ ከች ብያለሁኝ። ወደ የት እንዳለው ብታዩ በስማም ነው ብላችሁ የእውነት በቃ የማይታወቅ አካባቢ ነው ያለሁት። እንግዲህ ለእናንተ አሳያቸዋለሁ። እንግዲህ ዛሬ በጣም በጣም በጣም በጣም የምወዳቸው ለብዙ ዓመታት ባለሁበትም አገርም ሆነ እዚህም ሆነ ሳንለያይ አብረን የኖርን ጓደኞቼ ናቸው። ከእነሱ ጋር ውሏችን ዛሬ አሳያቸዋለሁ። የምታውቋቸው ታውቋቸዋላችሁ፣ የማታውቋቸው ደግሞ በዛው ትተዋወቋቸዋላችሁ ማለት ነው የምታውቋቸው እንግዲህ በዚሁ ሰላም ትላላችሁ ማለት ነው። ለዚህ ቻናል አዳዲስ ቤተሰቦች ያላችሁ ቻናሉን ላይክ፣ ሰብስክራይብ እንዲሁም ለወዳጅ ዘመዶ ሼር እያደረጋችሁ እንድታበረታቱኝ ስል በአክብሮት እጠይቃለሁ። ነባሮች ሀሳብ፣ አስተያየታችሁን በኮሜንት እናንተም እንድታሳውቁኝ እያልኩኝ እንግዲህ ጓደኞቼ የሉም አሁን አጠገቤ። ሲመጡ ግን አሳያችኋለሁ። የቀን ውሏችንን ዛሬ አሳያችኋለሁ ማለት ነው እንግዲህ ውት አካባቢ የት እንዳለሁ ማለት ነው የሚያቅሰው ይሄንን አካባቢ የሚያውቅ ሰው ካለ በኮሜንት ያሳውቀኛል ማለት ነው። እየት እንዳለው እውት እንግዲህ የት እንዳለሁኝ ማለት ነው። እውት እውት እውት እውት ሰው እንግዲህ የእግር ጉዞ እያደረገ ነው ግማሹ ማለት ነው። እንደምታውቁ ነው። በነገራችን ላይ የሆነ ደበቅ ያለ ቦታ ስለሆንኩ ያለሁት ፈራሁኝና ማለት ነው። ደበቅ ያለ ቦታ ነው ያለሁት። እንግዲህ አካባቢው በጣም ነው የሚያማምረው ዝዝጋ አካባቢው ሁላችሁም እንደሚመስል ወጣማ ወጥ እንዴት እንደሚያምር ማለት ነው። እንግዲህ ጓደኞቼ ሲመጡ ደግሞ አብረን እየቀረጽን የምናሳያችሁ ይሆናል። ዛሬ ዛሬ ፏፈሽ የምትሉት በአናኒያ ቤት ነው ማለት ነው። እነሱ ሳይመጡ ቆይ እኔ ራሴ ቀድሜ ልቅረጽ ብዬ ነው። እንግዲህ እንደምታዩት ነው አካባቢው። ይሄ አካባቢ የት ነው የሚለውን እስኪ ለግማሾች አስቀምጣለሁ ማለት ነው። በነገራችን በነገራችን ላይ እነግራችኋለሁ አላጓጓችሁ ማለት ነው። እንግዲህ አዲስ አበባ በነገራችን ላይ በየአካባቢው በጣም ነው የምታምረው ማለት ነው። በጣም ከምላችሁ በላይ በቃ ምን ብዬ እንገራችሁ፣ ከቤት ከወጣን በጣም የሚያማምር ቦታዎች አሉ። ይሄ አሁን ያን ያህልም አይደለም። ለማንኛውም እኔ ያለሁት አሁን ማለት ነው፣ የት መሰላችሁ? ሃይሌ ጋርመንት የሚባል ነው ያለሁት። እንግዲህ ጓደኞችን እየጠበኩኝ እኔ ቀድሜያችሁ ውላችሁ እኔ ፈጣኗ ማለት ነው እኔ ውድ ውድ እህታችሁ ፈጣኗ ቀድሚያቸው ላችሁ ቁጭ ብዬ ቪዲዮን እየቀረስኩ ነው። አዎ ቪዲዮን እየቀረስኩ ነው። እነሱ ሲመጡ ደግሞ አብረን የምናይ ይሆናል። የቀኑ ውሏችንን ዛሬ ዛሬ በጣም የምንወዳት ጓደኛችን ጋር ሄደን ሰርፕራይዝ ልናደርጋት ነው። የእውነት ነው የምላችሁ። ለብዙ ጊዜ ተጠፋፍተን ነበር። ዛሬ ግን ተሰባስበን አንድ ላይ ሆነን ሰርፕራይዝ እናረጋት ነው። አታውቅም ኬክ ተጠራርተን ተሰባስበን ወደ ሷ እንደምንሄድ ብነግራችሁ በቃ ምን ብዬ ልንገራችሁ ማለት ነው። የእውነት እና ይሄን ይመስላል ዛሬ የጠዋቴ የእኔ እንግዲህ እነሱ ሲመጡ ደግሞ አብረን እናያለን ማለት ነው። እሺ ቤተሰቦቼ፣ እንግዲህ ያዋቸው እስኪ። እነማን ናቸው? እነማን ናቸው? እነማን ናቸው? እናንተ እነማን ናቸው? እስኪ ያዋቸው እነማን ናቸው? እኔ ማህሌት እባላለሁ። የሰላም ጓደኛ ነኝ። ዛሬው ከሪ ጋር የምትውለው እንግዲህ ደመቅ ብለን ነው የምንውለው። ይው ኬክም ይዘናል። አዎ አንዷን ጓደኛችን ሰርፕራይዝ እናረጋት ነው፣ እሷ ጋር እየሄድን ነው። በጣም ናፍቃችሁኛል። ደግሞ የአናኒያ ቤተሰቦች ሁሉ እኔ እንኳን አያቆኝም አያቆኝም ያቆኛል። እኔ ፀጋነት ባላለውኝ በይሩስ ነው ያንዳንዶቹ ሊያቆኝ ይችላሉ። ያናኔ በደንብ ነው እምታቆዩ ለወዳቸው አለውኝ። እንግዲህ ያው ሰላም የናኒያ ቤተሰቦች እንግዲህ የወላችሁ መጥቼላቸዋለሁ። አይ ምናልባት ከቆይታ በኋላ ሊያዩኝ ይችላሉ። ዛሬ ዛሬ እንግዲህ ወደ እህታችን ወደ እህታችን ቤት ሰርፕራይዝ እናደርጋት እርጉዚትን ይዘን እየሄድን ነው። እርጉዚት ታፍራለች። እንግዲህ የቀረውን ደግሞ እናሳያቸዋለን። ዛሬ ውሏችንን ሁሉ እናሳያቸዋለን። እሺ፣ እንወዳቸዋለን። ወደ ጉዞ እየሄድን ነው። ኬክ እንብላ ብለናል ደግሞ የጾ መያዣ ነው። ይቆረስ ነች ይቆረስ ቆረስ እዚህ ጋር ምን እንቁረስላችሁ። እንደ እና ቀጥሎ ደግሞ እናሳያችኋለን። እሺ ቤተሰቦች እንዴት ናችሁ? ሰላም ነው። እግዚአብሔር ይመስገን። እኛ በጣም ደህና ነን። ይኸው እንግዲህ ዛሬ አንድ ጓደኛችን ጋር ሄደናል። እንግዲህ እየሄድን ነው። አልደረስንም፣ ገና መንገድ ላይ ነን። እቤት ትጠብቀናለች ብዬ አስባለሁ። እንግዲህ ምታቋት ሰዎች ትተዋወቃት፣ ማታቋት ትታዋወቃት አላችሁ። ምታቋት ደግሞ ሁኔታን ታያላችሁ። አብረን እንውላለን። ሰላም ኑልን። አላችኋለን። አዎ እንግዲህ ልብሳችን ይሄን ይመስላል። ያምራል ብዬ አስባለሁ ማለት ነው። የለበስነው አልታየም እያለች ነው። ኬኩ ይኸው እና እዚህ ጋር እንግዲህ ወደ እህታችን እየሄድን ነው። ሰላም ኑልን። እንመለሳለን።

ጓደኞች የአረብ ሀገር፣ የስደት ሀገር ስጦታዎች ኑሩ። እድሜና ጤና ይስጥልን። አብሮ ያቆየን ጠላታችን እንደዚህ ፍርታችን እስካሁን ድረስ መተን ስላላየንሽ በጣም ይቅርታ እንጠይቃለን፣ ይቅርታ እንጠይቃለን። ጠልተንሽ አይደለም አይደለም አይደለም፣ ግን እንወድሻለን። ያው ጊዜ በማጣት ነው እንጂ እንወድሻለን በጣም። እሺ ኑሪልን። ልጅሽን እሺ ያርግልሽ። ስለዚህ መተቃቀፍ

እዋቸው ወሬኞቹን ማለት ነው። ቤዛ እነማን ነች? ታቂያቸዋለሽ፣ እስቲ ታቂያቸዋለሽ። ቤዛ ዜድ ዜድ፣ ዝምተኛዋ እስኪ ታቋታ ታቋቸዋለች። አንቺ አራት አወርጂ ልብስሽን ወርታሽ እስቲማቸው ማንም ያውቃቸው፣ እነዚህ ኮሜንት ላይ ስማቸውን ጻፉልሽ ይባላል። እኔን እንኳን አጣቁኝም። እንግዲህ እማጋ ይሄድን ይመስላችኋል። እንግዲህ ይሄንን ልብስ ስታዩ እማጋ ይሄድን ነው ብላችሁ ትገምታላችሁ። እስቲ ታያላችሁ በኋላ ማለት ነው። ማጋ እንደምንሄድ እናስገባላችኋለን ቪዲዮ ላይ። ማነች ማነች የትዬ እየሄዳችሁ ነው እንዳትሉሽ። በቃ እንገናኛለን። ዛሬ በቃ ዛሬ በእኔ ቤት በእኔ ቤት በእኔ ቤት ዘናፈታ ትላላችሁ። ላሱ እንዴት እንደደከማችሁ ፀሐዩ ማለት ነው። እኔ ሳይደክመኝ እነሱ ደክማችሁ።